ሕዝቡ ማኅበረሰባዊ እሴቱን ተጠቅሞ ለክልሉ ሰላም መስፈን የድርሻውን መወጣት እንዳለበት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሑሴን አሳሰቡ። የክልልና የዞን ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን ከደላንታ ወረዳና ከወገል ጤና ከተማ አስተዳደር ከተውጣጡ የማህበረሰብ ክፍሎች ጋር በወቅታዊ ጉዳዮች ዙሪያ ውይይት አካሂደዋል። አበሻንለይ በደቡብ ወሎ ዞን በደላንታ ወረዳ ወገል ጤና ከተማ አስተዳደር፣ ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከማህበረሰቡ ጋር ውይይት ተካሄደ። ህብረተሰቡ ሰላም ለሁሉም ነገር መሰረት ነው ብሎ የአማራን ህዝብ ችግር እንፈታለን ብለው ጫካ የገቡ ቡድኖች ለሰላም እጦት መንስኤ እንደሆኑ ገልጸዋል። ፋኖ እኮ የክብር ስም የጀግና ስም እኮ ነው ጎበዝ። እኔም ፋኖ ነኝ ዛሬ የሚከፋው ሰው ካለ የሚክፋው፣ ደስ የሚለው ካለ ደስ ይበለው ነው። እኔም ፋኖ ነኝ። ፋኖ ነው ማለት አገር ስትወረር ግንባሩን ለጥይት ሰጥቶ ተደፍቶ ሰላም እንዲከበር ያደረገ የጀግና ስም ነው እንጂ ጽንፈኛና ዘራፊ ቡድን ፋኖ ነው ነኝ ቢል አልሰማውም። አማራ አለ ነፃ ለማውጣት ለማውጣ ሀኛው እኮ ተፈጠረው ነው አሁን አማራ ነፃ ወጣው አልወጣም። መከራውን ፍቃውን እየተገረፈ ብሩን እያስረከበ ነው። ሰላም ለሁሉ ሁሉም ለሰላም በሚለው መርህ የአገር ሽማግሌም የሃይማኖት መሪም ቀድሞም ደክመናል የሚያውቁ ሰዎች አሉ። ደክመናል ፀሐይ መውጫ እስከ ሰዓት ድረስ ከሰዓት በኋላ ደግሞ ከዚህ አመራሩ ገብ ግብረ መልስ ብዙውን ሌሊት ቀን ደክመናል። አሁን ዳግ እንደክማለን፣ እናስታርቃለን። የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ ለሰላሙ እጦት መንስኤው ራሱን ፋኖ እያለ የሚጠራ ኃይል ነው ብለው ማህበረሰቡ ይህንን ስብስብ አቁም ሊለው ይገባል ብለዋል። ፋኖ በመጀመሪያ ሲወጣ እኮ የውጭ ወራሪን ለመዋጋት የወጣ ነው። በነበሩት በወቅቱ የነበሩት ከመንግስት ታጣቂዎች ጋር ጎን ውሎ የተዋጋ ነው። ይህኛው ግን ሲጀመርም የመንግስትን ታጣቂ የመንግስትን የጸጥታ አካል የሚወጋ የነበረ ሲጀመር አሁን ሳይሆን ሲጀመር በወያኔ ጦርነት ጭምር የመንግስትን ታጣቂ የሚወጋ የነበረ ሽፍታና ሌባ ምንም እንትን አይደለም። ያን ጊዜ የመንግስት ጎን ሆኖ ጠንካራ ይህን ክልሌን እጠብቃለሁ ይሄ ኃይል ህዝቤን ሊያዋርድ የመጣ ነው ብሎ የተዋጉት አሁን አልገቡም። በዚህ ውስጥ አልገቡ ይታወቃሉ፣ በተለይ ወሎ ያሉት ስለዚህም ነገር ቆም ብለን አስበን አቁም ማለት አለብን። አቁም ማለት አለ። አማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የደረጃጀት ዘርፍ ኃላፊ አቶ ፍስሃ ደሳለኝ ጫካ የገባው ቡድን የአማራን ህዝብ ጥያቄ አስመልሳለሁ እያለ በህዝቡ ላይ ግን ዘርፈ ብዙ ችግሮችን እየፈጸመ መሆኑን ተናግረዋል። ይህ ጽንፈኛና ዘራፊ ኃይል አንዱ የሀሳብ ነፃነትም የነፈገ ሰው በንግግሩ በመናገሩ የሚገደልበት ምድር በመሆኑ ሰው ያለውን ነጻ ሀሳብ እንዳያራምድ የተከተለ ራሱን እርምጃ ስለሚወስድ በዚህ ሰው በተናገረው ሀሳብ የሚገደል ሰው ለውይይት በመሄዱ ምክንያት የሚታገት ገንዘብ የሚከፍል ሰላማዊ ውይይትን በኃይል መድፈቅ የሚፈልግ እና ብዙ ነገሮችን የሚያበላሽ ኃይል ነው። ሌሎች ሰብአዊ ልማት በጣም ወድሟል፣ ሰብአዊ ቀውስ አስከትሏል። ሞት፣ መፈናቀል፣ ስደት፣ እገታ ነፃነት ተነፍጎ ነው ያለው ህዝቡ። ሰላም ከሌለ ብዙ ነገር እንደሚመሰቃቀል እንኳን አዲስ ልማት የነበረው እንደሚቆም እንደሚጠፋ በአይን እያያችሁ ለሁሉም ነገር ምንጩና መሰረቱ ሰላም ሲሆን ስለሆነ እዚህ ላይ መረባረብ በጣም ያስፈልጋል። አማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሑሴን ሰላምን በዘላቂ ሁኔታ ለማስፈን ማህበረሰቡ ያሉትን ትፊቶች መጠቀም እንዳለበት ገልጸዋል። ሰላም በወረዳ ደረጃ እንዲመጣ እና እንዲረጋግጥ እንዲሰና ዘላቂ እንዲሆን ተፈለገ ማህበረሰብ ያሉትን ትውፊቶች፣ እሴቶች፣ ባህሎች ጠብቆና አቅቦ መኖር ይገባዋል። በማህበረሰብ እድገት ውስጥ በትውፊቱ፣ በባህሉ፣ በእሴቱና በሃይማኖቱ መሸርሸር ውስጥ እያጋጠሙ ያሉ ችግሮች ማህበረሰብን እንደ ማህበረሰብ ዘለቄታዊ እድገትና ብልጽግና እንዳይኖረው እና እንዳያገኝ ከማድረግም ባሻገር በየዕለቱና የዕለት ተዕለት እንቅስቃሴውን ሊመራበት የሚችለውን የኑሮ ዘይቤውን ከማናጋት አልፈው ሀገራዊ፣ ቀጠናዊ፣ ዞናዊና ክልላዊ የሰላም ችግርና ጠንቅ ይሆናሉ። መድረጉ ማህበረሰቡ ያነሳቸው የልማት ጥያቄዎች ከሰላም ማስፈኑ ጎን ለጎን መፍትሄ እንደሚሰጣቸው ተነግሯል።